ሰላም ጤና ይስጥልኝ፣ ውድ ተመልካች እንደናችሁ፣ ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው። እግዚአብሔር ይመስገን፣ እኔ በጣም ደህና ነኝ። እንግዲህ ዛሬ እየላችሁ የመጣሁት ትሁት ድራማ ክፍል ሰላሳ አንድ ነው። እንግዲህ ውድ ተመልካች ይሄንን ድራማ በጣም በሚገርምና አንዳንድ ጊዜም ያሳዝናል አንዳንድ ጊዜም ደስ በሚል ሁኔታ ነው እያስተናገዱ ያሉት። ውድ ተመልካች እንግዲህ ድራማው ቱቱ የቤት እመቤት ሆና ቁጭ ብላለች። ቴና ደግሞ ሰራተኛ እንድትሆን እንግዲህ ሽማግሌው ፈርዶባታል። እንግዲህ ምንድን ነው ለምንድን ነው ቁጭ እየመትሁ ሸግርሽ ምንድን ነው ችግርሽ ምንድን ነው? ለምንድን ነው ቁጭ ያልሺው ብሎ እንግዲህ ሽማግሌው ፍርዱን ፈርዶባታል ማለት ነው። እና እንግዲህ ቴና በዚህን ሰዓት ምድር ይውጣት ሰማይ ይውጣት ምንም የምታውቀው ነገር የለም ማለት ነው። እና ውድ ተመልካች እንግዲህ እዚህ ጋር ደግሞ ቴና ማለት የካሌት ሚስት ስለሆነች ካሌት ደግሞ እንድትሰራ ይፈልጋል። ሽማግሌውም እንድትሰራ መግብ ይፈልጋል ማለት ነው። እንግዲህ በመካከሉ ዳኒም እየተጨናነቀ ነው። አንዳንድ ጊዜ አልፎ አልፎ ዳኒን ውሽማህ ነች አደለ እንዴ እያለቻት ነው። ቱቱ ቱቱ፣ እንግዲህ ቀስ በቀስ ነገሮቹን ሁሉ እየወረሰች ነው እየመሰለኝ ነው እና ውድ ተመልካች እንግዲህ ሁላችሁንም ባላችሁበት ቦታ የእግዚአብሔር ሰላምታ እንዲበዛላችሁ ሁሌም የኔ ምኞት ነው እና እናንተም ገባ ገባ ብላችሁ ይሄንን ቻናል ላይክና በሼር ብታሳድጉት በጣም ደስ ይለኛል። ውድ ተመልካች ሰላም ጤና ይስጥልኝ፣ ውድ ተመልካች፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው። ላይክና ሰብስክራይብን እየተጫናችሁ የደውላ ምልክት ብታጠቅሩት ይሄ ቻናል ሊያድግ ይችላል ሊያድግም ይችላል። እንግዲህ የትሁት ድራማ እንግዲህ ቱቱ የኩሽና ሰራተኛ ሆና በብዙ ሁኔታ ብዙ ነገሮችን እያስተናገደች እንደሆነ እናንተም ታውቃላችሁ። ነገር ግን በስተ መጨረሻ እድልን ያሳምረው የሚባል አባባል እንደ ቱቱ ነው። ቱቱ እንግዲህ አሁን ቴናን እያዘዘቻት ነው ቴናን ተነሽና ምግብ ስርና አምጭልኝ እያለቻት ነው ወደ ኩሽናም ገብተሽ እቃውን አጥበሽ ትወጫታለሽ እንጂ እንደዚህ እቃውን ባዶ አድግተሽ አትሄጂም ቤቱን ባዶ አድግተሽ አትሄጂም እያለቻት ነው ነገር ግን እንደዛ ቢሆንም ነገሮቹ በጣም ለሷ በአሁኑ ጊዜ ለሷ ከባድ ነው ነገሮቹ ሁሉ ከባድ ቢሆንም፣ ስለዚህ እንግዲህ ውድ ተመልካች ነገሮቹ በጣም በቶቱ ላይ በቲና ላይ አሁን ነገሮቹ ሁሉ ጥቁረት በቱቱ ላይ በቲና ላይ እየተደረገ ነው። ቲና ደግሞ ለምንድን ነው እንደዚህ የሚሆነው እየተባለ ነው። በመጀመሪያ ደረጃ ይሄ ጭቅጭቅ በቱቱ ላይ የማጣበት በቲና ላይ የማጣበት ምክንያት እናንተም እንግዲህ ታውቁታላችሁ ምክንያቱ ምን እንደሆነ በትክክል እናንተ ታውቁታላችሁ ማለት ነው። ነገር ግን ቱቱ ቱና ባለፈው አባቱን እንግዲህ ቤቱን ፈርምልኝ ብላ ወረቀቱን ላይ ወደላይ ወደታች እያደረገች እየዞሩ ቤቱን ስታስፈርመው ነበረ። ግን ሽማግሌውም ቤቱን እንደፈረመላት አድርጎ ፌኩን ወረቀት ነው የሰጣትና ከዚያ በኋላ እንግዲህ እሷ ከቤቴ ውጡልኝ እያለች ነበረና የትኛው ቤት ነው የትኛው ቤት ነው እያለሽ አንቺ እኮ ቤት የለሽም ቤትሽ የትኛው ነው እየተባለች ነው ቱቱ ቱቱ እንግዲህ ሽማግሌው አንቺ ቤትሽ የራስሽ አይደለምና ቴና ቤቴ የራሴ ነውና ቤቱን አንቺ ቤቱን ፈልጉና አንቺ ዳኔ ከቤት ውስጥ ውጡ፣ እየተባለ ነው እንግዲህ ውድ ተመልካች። ነገር ግን ቢሆንም እነሱ ከቤት ውስጥ ለመውጣት ፍቃደኛ ባይሆንም በግድ ከቤት ውስጥ ለመውጣት በግድ ተገደዋል፣ እና ሻንጣቸውን ሰብስበው እንግዲህ በግድ የቱ ቱቱ የቱናን ሻንጣ ተሰብስቦ እየመጣላት ነው። ግን ለምንድን ነው እንደዚህ የምታደርጉት? ምክንያቱም ምናረኩ ይህን ሽማግሌ በጥፊ ብዬው ነው መድፋት እንዳለብኝ ነው ብላ ብቻዋን እየተናገረችው ያለችው ማለት ነው። ውድ ተመልካች እንግዲህ ቱቱ ዛሬ በጣም ደስ ብሏታል። ነገ ደግሞ ምን እንደሚመጣ አብረን እንከታተላለን ውድ ተመልካች። ሁሉም ነገር እንግዲህ ለበጎ ነው። ቱቱ እንግዲህ ዛሬ እሷ ጎን ሶፋ ላይ እጇን ጠምጠም አርግታ ቆጭ ብላለች። ምግብ ደግሞ ቱና ምግብ ስሪ ብሏታል። ምግብ ስሪ ለቤተሰቡ ተብሏ ታዛለች ማለት ነው። ግን እሷ ዝም ብላ ቆጭ ብላለች። ከቱቱ ጋራ እየተወዳደረች ነው አሁን እንግዲህ ዳኒና ቱቱ አብረው ዳኒና ቱና አብረው ሲመጡ ያው እንደዛ አይደለም። ተነሽ ስሪ። እኔ ምሳዬም በልቻለሁ። ትንሽ ድስት ውስጥ አለ፣ የምግቡ ድስት ውስጥ ያለውን እንግዲህ መብላት ትችላላችሁ ስትል፣ እኔ ደግሞ ትራፊ አልበላም እያለች ነበረ ማለት ነው። ማነው እኔ ትራፊ አልበላም የሚለው? ወይዘሮ ቱና ነች። እንግዲህ ቱና ላለው እኔ ወይዘሮ ቱቱ ወይዘሮ ቱቱ እንግዲህ ቴሌቪዥኗን ለማየት የሚሞሩን ሁሉ እያነሳች እኔ ምግብ አልሰራም በማለት በስተመጨረሻ ላይ ሲጨንቃት ኩሽና ገብታለች። ተነሽና ስሪ አባባም ከውጭ መጥተው ግዴታ ተነስተሽ መስራት አለብሽ ብሎ ስለፈረደባት ብቻ ተነስታ ኩሽና እየገባች ኩሽና ውስጥ እየተንቦ ጫረቀች ሽንኩርት አይኔን አቃጠላይ ብላ ሽንኩርቱን አይኗን እያሻሻች ነበረ። ነገር ግን እንደዛ ባይሆንም ውድ ተመልካች ቱቱ በጣም እንግዲህ በአሁኑ ሰዓት እንደተወደደችና የቤት እማ ቤት እንደሆነች ዳኒና እንግዲህ የዳኒ ውሽማ ነው ያለቻት ቱቱ አብሮ ተያይዞ እንግዲህ አንድ ቤት ተከራይተው ሊሆኑ ይችላል። ሰውየው ደግሞ ሲጠይቀው ዳኒን አንተስ መቼ ነው የምትሄደው? ብሎ ሲጠይቀው እንግዲህ እኔ ገና ነኝ እያለ ነው። እኔ እየፈለግኩ ነው ግን ነግ ገና ነው የምወጣው እያለ ነው። ጡቱን ግን በጭራሽ ልብሷን በ ቦርሳ አስይዞ በጭራሽ ጎትተው በግድ ሊያወጧት ነው ይመስለኛል። እንግዲህ እንግዲህ ውድ ተመልካች ሁሉም ነገር ለበጎ ነው። ሁሉም ነገር እንግዲህ እንደዚህ ልብ እንዳንጠለጠላ ሁሉም ነገር አይቀርም ማለት ነው። ስለዚህ እንግዲህ ሁሉም ነገር ለበጎ ነው ብለን ዝም ብለናልና፣ ሁላችንም ባላችሁበት ቦታ እግዚአብሔር ይጠብቃችሁ። በቱና ውጪ ውጪ ቤቱ የቱቱ ነው እያሏት ነው። የቱቱ ደግሞ የልብ የልቧን ሲነግሯት እሷ ደግሞ በቃ አቃበጠችና እሷስ ላይ ተጽዕኖ ማድረግ እስካሁን ድረስ ምን አድርጌሽ ነው ሽንኩርቱ እንደዚህ እስከሚያቃጥለኝ ድረስ ዝም የምትይኝ በሚል ሁኔታ እንግዲህ ቱቱም እየለመነቻት ነው። ግን እሷ የቱቱ ልመና ምንም ልትሰማም አይደለም፣ ምንም ልታደርግም አይደለም። እንግዲህ ሰላም ጤና ይስጥልኝ ውድ ተመልካች ሁላችሁም። እንግዲህ ባላችሁበት ቦታ ላይክ እያደረጋችሁ መቼም አትሰሙም እናንተ ምንም ማድረግ ስለማንችል እንግዲህ እኔም ቪዲዮ ጠፍጥፌ ጠፍጥፌ። ተንተባትቤ ተንተባትቤ መልቀቅ የማይቀር ነውና፣ ምንም ችግር የለውም። አንድ ቀን ሁሉም ነገር ስለሚሳካ ሁላችሁንም አመሰግናለሁ። ሁላችሁንም የእግዚአብሔር ሰላምታ ባላችሁበት ቦታ ይብዛላችሁ። እንግዲህ ሁሌ በጎ በጎ ነው የምመኝላችሁ። እናንተ ደግሞ ዝም በላችሁ። ወደ እኔ እንዳትጠጉ ተብላችኋል መሰለኝ ዩቱብ መነጀነር እንኳን ወደ እኔ እንዳይጠጋ ተከለከለ መሰለኝ። አይደል ላይ ከኔ ምንም ነገር የማውቀው ነገር የለም መፖሰቴን ብቻ ነው። በርቱ ይሁልሽ ይልቅ ተረጋግ